ያንን አደረግክ ማለት ነው። ለዚህ ገንዘብ ስትል ለዚህ ገንዘብ ስትል አይደል? አንተ አንተ ምንድን ነው ያለው? ስንት አመት አብረኸው በልታ ስንት ነገር አድርገህ ቢገባህ ኖሮ ያበሳችሁ ጥምባ የሚጸልዩት ጸሎት ላ ጀግኖቻችን ጥላት እየበዛባቸው ነው። አረ ምንጉን ውድ ቤተሰቦች እንደት እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እንግዲህ ተሙዬ የገዛ ካሜራ ማኑ መረጃ አጥፍቶ እስር ቤት እንዲገባ አድርጎታል ተሙዬ እስር ቤት ነው እንግዲህ እግዚአብሔር ይርዳ ተሙዬ አይዞን እላለሁኝ ምኪዬ ካሜራማኑ ለመዝናናት ወጥቶ ተደበደብብ ብሎ ትናንትና እባካችሁ ጸሎት አድርጉልኝ ሲል ነበር እና እግዚአብሔር እንጸልያለን እግዚአብሔር ከእናንተ ጋር ይሁን ፈጣሪ ይጠብቃችሁ። ምክንያቱም ጥላት በጣም እየተደራጀባችሁ ነው። ጥላት በጣም እያጠቃችሁ ነው ያለው። እግዚአብሔር ከእናንተ ጋር ይሁን ግን ዝሩ ዝሩ እናንተ ናቸው የምታሸንፉት። እነሱ ያው ስለተሸነፉ ነው እንግዲህ ሰዎችን በገንዘብ እየገዙ ያሉት። ገንዘብ ደግሞ ጊዜያው እንጂ ዘላቂ እንደማይሆን እነሱም ያውቁታል። እና ተሙዬ አይዞን አይዞን አይዞን እላለሁ ምክንያቱም ለሰው በሮጠ በደረሰ የሰውን ባበጠረገ እንግዲህ አብሮ ጫማውን ለክቶ የገዛ ካሜራማኑ ከአንተ ጋር ንጹህ መሆን አልፈልግም፣ ገንዘብ ይበልጥብኛል ብሎ ነው እንግዲህ መረጃዎችን ያጠፋው። ግን እሱ ራሱ ልክ ተልኮ ልክ እንደ ነበልባል ሰራተኛ ጠባቂ ማለት ነው ተልኮ ካሜራማን ሆኖ የገባ ነው የሚመስለው። ምክንያቱም በአንዴ ለዚች ብር ብሎ የምን ጀግናችን አጋልጦ መረጃ አጠፋም ነበረ። ግን ያው ሰዎች ነን። ለነገሩ እህትየዋ ራሱ ወንድሟ እንዲገደል የፈቅደች ይህል እህት ባዳ ደግሞ ተሙን አሳልፎ ቢሰጥ ምንም አይደንቅ። ምክንያቱም ዛሬ ሰው ተበላሻሽቷል። የገንዘብ ሰው ሆኗል። ራስ በራስ መጠላላት ሆኗል እና እግዚአብሔር አምላክ እኔ ፈጣሪ አምላክ ፍቅሩን ይስጠን ለሁላችንም። ለጀግኖቻችን ደግሞ ብርታቱን ይስጣቸው፣ ጽናቱን ይስጣቸው፣ ጥበቡን ያልብሳቸው። ላለው ሁላችንም እንጸልይላቸው። ተሙ እያይዞ እንግዲህ ሳሚም እየበረታ ነው። ነገ ያወጣዋል ብለን እናስባለን። አንተም ወጥተህ ደግሞ ጥላትህን ማጅራቱን ይዘህ እንደምታሳየን ተስፋ እናደርጋለን። እግዚአብሔር ከእናንተ ጋር ይሁን። ሚኪዬም ደግሞ ተሽሎት ካሜራማን ድኖ አንድ ላይ የሆናችሁ እንድትመጡ ያደርጋችሁ። ላለውኝ፣ በተረፈ በሌላ ቪዲዮ ስለምንገናኝ ሁላችሁም ጸሎት እናደርጋለን ለጀግኖቻችን። ደህና ሁኑልኝ። ቻው።